እባክህን ተነስናተኛ እባክህ ትናንትም ከትናንት ወዲያም ሶስት ቀን ሙሉ ቁጭ ብላለች። እንደው እባክህ ተነስናተኛ እንኳን ሶስት አስርም አስራ አምስትም ቀን ይሁን አንቺ ይሻለሽ እንጂ ለእኔ እንቅልፍ አትቸገሪ። እኔ እኮ ተሽሎኛል፣ አሁን ደህና ነኝ። ተነስናተኛ ይልቅ አረፍ እላለሁ። አይሆንም። እንደውም አሁን ዶክተሩ ስራ ከመግባቴ በፊት መጣለው ብሏል። መምጫው ሰዓት ስለሆነ ነግቷል እኮ እንግዲህ። ደገፍ አርገኝና ውጪ አያ ተቀብይ መጣ። ምንም ጓሮ አረ፣ ብርድ ምናምን እንዳይልሽ፣ ልትሄጂ አዎ፣ እሺ፣ በጓሮ ቀስ ብለሽ ተከናንበሽ

ካልተወጋች በቃ አትነቃም ማለት ነው። ልኝ ቃል ተወጋች አስነቃ። ማን ወንድሟ? ፈሪ ምንድን ነው? ማተኛ እሷ መስላኝ። የምጥነው ነገሩማ የምጥነው ተሰበርከው ማለት ነው። አው ቅድም እኮ ገለጽኩልህ። ነገርከው አይደለም? ቅድም። ወይኔ በቃ እየመጣ ነው። እንጠይቃለን። አው። እኔም እዚህ ቁጭ ብዬ እጠብቃችኋለሁ። እሺ። ኧረ የሚገርም ነው። አራት ሰዓት ሳይሞላ አራት ሰው መተው ይጠይቁኛል። መተው ይጠይቁኛል። ሌላ ዘዴ መፍጠር አለብኝ እንጂ መልሱም ሰለቸኝ እኮ መመለሱ እራሱ በሽታ አይደለም። አንድ ዘዴ መፍጠር አለብኝ በቃ። አዎ ያቺን ዘዴ ተጠቅሜ መገላገል ይሻለኛል። ለራሳ ሰሙ ላይ ወን ያርሰው ከመጣ ቆይ እንደው አሁን አሁን ሰላም አገኛለሁ። ምንም ጭቅጭቅ የለም። እረፍት አገኛለሁ።

እንዴ ልትነሳ ነው? ቆይ፣ እንዴ ሙዚቃ ልትጋብዘኝ ነው? እንዴ ደግሞ ባለፈው ሳምንት ወድቄ እግሬ ተሰብሮ ነበር። አሁን ግን እየታሸው በመዳን ላይ ነኝ። በሚቀጥለው ሳምንት ስራ ጀምራለሁ። አመሰግናለሁ። ወድቀ ነው ማለት ነው። ወድቀ፣ ቆይ ግራው ነው የተሰበረው? ቀኙ ውይ ለካ ደግሞ እሱን አልቀረዝኩት። ቤቶች ማነህ ልጅ ልጅ ማነህ? ተማማለች ማነህ ልጅ

እኔ ልውደቅ። አለሁልህ። ማንም ሰው የሚከፍት የለም። እንደ ሰው የጣለ ጠቅላላ ጥለው ሄዱ። አንድም ሰው አይዞህ አለሁኒ። ሰው ናፍቀኝ። አይዞህ ሰው ናፍቆኝ፣ ሰው አምሮኝ። ማን ነገረህ? በር እኮ የሚያንኳኳ እንደ በር ሳንኳኳ እኮ የሚከፍት ጠፋ። ማን አለ ብለህ በር ሳንኳኳ፣ የሚከፍት ጠፋ። ጠቅላላ ቤት ውስጥ ማንም የለም። ውሃ ማን ሚስጠኝ? ኬኔን ማን ይስጠኝ? ጠቅላላ ሄዱ። ጠቅላላ እንዴት ሊሆን ይችላል? ከሰው ተፈጥር ያለ ሰው አይዞህ፣ እኔ አብሬ አደገሀለሁ፣ አብሮ አደገሀለሁ። እኔ እስከ መጨረሻው ሰዓት አለው፣ አብሬ እንዴ፣ አብሬ አለው። እንዴት ግን ግቢ ውስጥ ነው በአካባቢው ሰው የለ እንዲሁ ውሀ የሚሰጥህ እንኳን ይጥፋል። ያ ሁሉ ግቢ ሰው በሰው እንዳልነበር። እኔ አለሁልህ፣ እኔ አብሮ አደገሀለሁልህ ይህን እንኳን እንጂ ተቆልሎ ሶስት ቀን አለፈው። አለሁኔ አለሁኔ፣ እስከ መጨረሻው ሰዓት ድረስ አለሁኝ። አብሮ አደግነት ምኑ ላይ ነው? ሰው የገዛ ስጋዎች ጥለው የሄዱ። አለሁኔ፣ ግድ የለህም አለሁ። ዱሮ ምን የነሱ ናቸው። አይዞ፣ እኔ ውሃ ሰጣለሁ። አይዞ አሬ አርገ አይዞ፣ አይዞ፣ አይዞ፣ አለሁ። ቀስ ቀስ ወይኔ፣ አይዞ፣ ወይኔ፣ እኔ አለሁ። አብሮ አደግ፣ አይዞ፣ ምንም ችግር የለም እስከ መጨረሻው ሰዓት ድረስ ምናምን ነገር የሚሰጥ ሁሉ ጠፋ። ውሃውን ቶ ኪኒኑን ኪኒኑን ማን አስታውሰኝ። አይዞ አይዞ፣ ማቃና ያርገኝ አብሮ አደግ አለሁልህ፣ እኔ አለሁልህ። ጓደኝነት ለመቼ ነው? አብሮ ማደግ ለመቼ ነው? መብላት መጠጣት ለመቼ ነው? እንደ ህፃን አልጋ ላይ ልክረም። አይዞ አለሁ፣ እኔ እስከ መጨረሻው አለሁ። እኔን ወይኔ ቶክቻው ሺ ሰው እንዳላስተዳደርኩ። አይዞ ተውን ወዲን አተባባይ ባካይዘዋለሁ ወይ አለሁልህ አሁን ሐኪሞች ምን አሉ? ሐኪም ማ ታቅም በላይ ይላሉ ዘላለማቸው። እንደው ሐኪም ሲባል እኮ በርታ፣ አይዞህ፣ ያልፈልሃል፣ ግድ የለም ነው የሚባለው እንጂ እንደዚህ ነው። እንደው ዘንድሮ ሐኪም እኮ ጥረውልኛል። እርግጥ ሞከሩ እንኳን ሐኪሞቹ የራሴ ሰዎች፣ አይዞህ፣ አይዞህ። ምን አለ አሁን ሐኪም መድኃኒት አገዙ። በርታ ነው እሱማ። ያንቺንም ያሉ ምንድን ነው ነው የሚሉት? መህመሙን እሱማ ቀላል ነው ተላላፊ ነው አሉ ተላላፊ ነው ነው የሚባለው። እንዴት ይተላለፋል? ተሰውሰው ማለት አሁን ለምሳሌ እንዴት፣ አሁን ለምሳሌ ሲተላለፍ፣ ቆይ አይ ተውልም መሰለህ። ቆይ የሚተላለፈው እንዴት ነው